ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾች፣ እንደምቆያችሁን ከብስራት ኤፍኤም የዕለተ ቅዳሜ የብስራት ስፔሻል ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታን የማድረግ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። በዛሬው ዕለት እንግዲህ የሱፐር ሳተርዴ ጨዋታ ይከናወናል። እሱን ጨዋታ እንመለከታለን። በእንግሊዝ ስፔን፣ ጣሊያን፣ ጀርመን፣ ፈረንሳይ የሚከናውኑ ጨዋታዎችን በተመለከተ ወደ እናንተ ሀሳቦችን እያነሳን ቆይታ የምናደርግ ነው የሚሆነው። በቅድሚያ ታዲያ የእንግሊዝ ፕሪሚየር ሊግን እንመለከት። በዕለተ ቅዳሜ ከምሳ ሰዓት ጀምሮ የሚከናወኑ ጨዋታዎች አሉ። ቀደም ብሎ የሚደረገው የጨዋታ ምርሃ ግብር በኤላን ሮድ ሊድስ ዩናይትድን ከቶትናም ሆስፖርስ የሚያገናኘው የጨዋታ መርሃ ግብር ነው። የዳንኤል ፋርከው ሊድስ ከሻምፒዮንሺፕ ወደ ሊጉ ካደገ በኋላ እንደ ሰንደርላንድ ሁሉ እንደጠንከረ ባለ መንገድ በሰንደርላንድ እንኳን ጠንካራ ነቱን ባንመለከተውም ጥሩ ከሚባሉ ከሻምፒዮንሺፕ ካደጉ ከበርንሌ ይልቅ የተሻለ የሚባለው ክለብ ሆኖ ነው የተመለከት ነው የምንገኘው። በሜዳው ቶትናምን ይገጥማል። ቶማስ ፍራንክን ከሾሙ በኋላ ቶትናም ስፐርስ በተለይ ከፖስተኮግሉ በሚሻልባቸው ብዙ ነጥቦችን እየተመለከት እንገኛለን። ፖስተኮግሉ ይበልጥ ዶግማቲስት የሚባሉ አሰልጣኝ ናቸው። ባመኑበት ፍልስፍና ብቻ ጎልም ቢያስቆጥሩ ቢመሩም፣ በዚያ ባመኑበት እሳቤ የሚዘልቁ አሰልጣኝ ነበሩ። ነገር ግን ቶማስ ፍራንክ በጣም ፕራግማቲስት የሚባሉ ሰው ናቸው። ሲያስፈልግ ያጠቃሉ፣ ሲያስፈልግ በሚድ ብሎክ፣ ሲያስፈልግም በሎው ብሎክ የመከላከል አቅም ያላቸው ሰው ናቸው። ቶትናምም እንደዚሁ በውጤት ብቻ ሳይሆን በሜዳ ላይ እንቅስቃሴም በፈለገው መንገድ ተለዋጭ ባህሪን ይዞ እየተመለከት ነው። ርግጥ ባሳለፍ ናቸው ባሳለፍናቸው ሳምንታቶች እየተመራ ነጥብ የሚጋራባቸው ጨዋታዎች ሲደጋገሙ እያስቷል እንገኛለን። ነገር ግን ሊድስ ጋር ጠንከር ያለ ጨዋታ እንደሚገጥመው ነው የሚጠበቀው። ቶትናም እንግዲህ ባለፈው የወደ ዓመት እጅግ ከበርካታ ዓመታት በኋላ ዋንጫ ያሳካበት ጊደት ነበረ በዩሮፓ ሊግ። ያም ደግሞ ዋንጫ ከማሳካት ባለፈ በአውሮፓ ትልቁ መድረክ በቻምፒዮን እንዲሳተፍ አድርጎታል። አሁን እንግዲህ ሲመጡ ሌላ ፈተና ነው። እንግዲህ ዳንኤል ሌቪ፣ ክለቡ ለበርካታ ዓመታት ያገለገሉት ሊቀ መንበር፣ ከክለቡ ጋር ተለያይተዋል። አዲስ አብዮትን ያመጣ ይመስላል። እንግዲህ ሊሉ አይቶቹ ቶማስ ፍራንክም የዚህ አብዮት መሪ ሆነው ነው የተመለከትናቸው የምንገኘው እናም ቶትናም ክሬድስ ጠንከር ያለ ጨዋታ ሊገጥመው እንደሚችል ይታስባል። አስራ አንድ ሰዓት ላይ ሁለት ያክል ጨዋታዎች ይደረጋሉ። ሁለቱም የሚጠበቁ መርሃ ግብሮች ናቸው። ማንቸስተር ዩናይትድ ከሰንደርላንድ ይጫወታሉ። በኦልድ ትራፎርድ የሚከናወን ጨዋታ ነው። ከሳምንት ሳምንት መሻሻሉ እንግዲህ ሲጠብቁ ብዙዎች ማንቸስተርን፣ ነገር ግን አሁንም ካለፈው ዓመት የቀጠለ ክለብ ነው የሚመስለው። ምክንያቱም በውጤት አንጻር ስንመለከተው አሁንም ቢሆን በሚያስደነግጥ መንገድ ሩበን አሞሪም በክለቡ ባክ ቱ ባክ ማሸነፍ አልቻሉ። በጣም መጥፎ የሚባል ክብረ ወሰን ነው። እናም ይሄንን መጥፎ ክብረ ወሰን ለማረምና ወደ ተሻለ ብቃት ለመመለስ የሚጥሩበት ጨዋታ ይሆናል ተብሎ ይታሰባል። እንግዲህ አማድ ዲያሎ ባለፈው ሳምንት እንደሚታወሰው በቤተሰብ ጉዳይ እንግዲህ ሀዘን ገጥሞት ወደ ጨዋታ እንዳልነበር ይታወቃል። ነገር ግን አሁን እንደተመለሰ መረጃዎች እየወጡ ነው የሚገኙት። አሁንም ቢሆኑ ሊሳንድሮ ማርቲኔዝ ጉዳት ላይ የሚገኘው ተጫዋች ምናልባት ከኢንተርናሽናል ብሬክ በኋላ ወደ ጤነት ሊመለስ እንደሚችል ይታሰባል። ማቴዎስ ኩኛ ጤንነቷ ላይ ተመልሷል። ባለፈው ተሰልፎ መጫወት ችሏል። ይበልጥ ፊትነሱ ተሟልቶ እንደሚቀርብ ነው የሚጠበቀው። እንግዲህ ሰንደርላንድ ከሻምፒዮንሽፕ ካደገ በኋላ በጣም ጠንካራ ክለብ መሆኑን ተመልክተናል። እንዲያውም በታሪክም በሻምፒዮንሽፕ አድገው ወደ ፕሪሚየር ሊግ በመጀመሪያ ስድስት ጨዋታዎች ጥሩ ብዙ ነጥቦችን በመሰብሰብም ሶስተኛው ክለብ ነው በፕሪሚየር ሊግ ታሪክና የምን ያክል ጠንካራ እንደሆነ ያሳያል። የክለቡ ከፍተኛ ባለድርሻ ባለቤት የስዊዘርላንድ ና የፈረንሳይ ጥምር ዜግነት አላቸው ድራይፈስ ግራኒት ዣካ የተባለ መንገድ እንዳመጡ ስንመለከት እናም ወደ ስታዲየም ፍላይት ከመጣ በኋላ ግራኒት ዣካ የክለቡ መሪ ሆኖ በአማካይ ክፍል ላይ መሀል ሜዳ ሞተር ሆኖ እየተመለከተው እንገኛል ለጎን ኳሶች አመቻችቶ ያቀብላል ሻርክ ክፍሉን ይቆጣጠራል ቡድኑን ይመራልና ዣካን ያክል የመሪነት ባህሪ የተላበሰ ተጫዋች እንደሆነ በመጣበት ገና በጥቂት ወራቶች መሪ መሆን የቻለ ሰው ነውና ይህም ለሰንዳራል በጣም ትልቅ ነገር ሆኗል። የማንቸስተራ ላይ ተዳውንም ቢሆን ሩብናሪ ምጣ ስራ አንዳቸውን ገና አለዩም ብዬ አስባለሁኝ። ገና ኤክስፐሪመንት ላይ ናቸው። ነገር ግን በዚህ ኤክስፐሪመንት ሂደት ውስጥ ግን ውጤት ማሽቆልቆሉ ነው በግልጽ እየተመለከት ነው የምንገኘው። ዘንድሮ ብሩኖ ፈርናንዴዝን ከአስር ቁጥር ሚና ወደኋላ ተመልሶ እንዲጫወት ነው ስምንት ቁጥር እያደረጉት የሚገኙት፣ በስድስት ቁጥር ስፍራ ካስሚሮ አሊያስ ደግሞ ኡጋርቴ፣ አሁንም ቢሆን ግልጽ የሆነ ነገር የለም በክለቡ ነገር ግን ጥራት ያለው ስድስት ቁጥር እንዳለው ማሳያ ነው። ምክንያቱም ተከላካዮቹ ይጋለጣሉ፣ አማካይ ክፍሉ ሚዛን የጎደለው ክለብ ሆኖ እየተመለከት ነው እንገኛለን። አሁንም ቢሆን ለዚህ ችግራቸው ሀሳብ ያጥራቸው ይመስላል ሩበን አሞሪም ተደጋጋሚ ጣት መቀሰሮችም እርሳቸው ላይ ሆኗል። ነገር ግን አሁንም ቢሆን ክለቡ በቶሎ ውሳኔዎች መወስን ይኖርበታል። በዝውውር መስኮቱ ሶስት አዳዲስ ፊት መስመር ተጫዋቾችን እንግዲህ ለማሰለፍ መሞከሩና ማዘዋወሩ ምን ያክል ተገቢ ነው ጥያቄ ያስነሳል። ምክንያቱ ባልተቀናጀ ቡድን ውስጥ ሶስት አዳዲስ ፊት መስመር ተጫዋቾችን መጠቀም ምን ያክል አስተዋጽኦ አለው? ምን ያክል ተገቢ ነው የሚል ጥያቄ የሚነሳል። ከዚያ ይለግን በተደጋጋሚ እንደሚነሳው ጥራት ያለው የሚታትር ከሳጥን ሳጥን የሚጫወት ኳስ የሚነጥቅ ድዋሎችን የሚያሸንፍ ጥራት ያለው ስድስት ቁጥር ያስፈለገው ነበር የብዙዎች ሀሳብ ነው። ያንን ሳያደርግ ነው ሲዝኑ የተጀመረው። ለዚህ ደግሞ ውጤት ማጣቱ ትልቁ ችግር ጥራት ያለው ስድስት ቁጥር ተጫዋች አለመኖሩ ነው። ነገር ግን አሁን ላይ ይህንን ህመም እያነሱ ከመደጋገም ይልቅ ባላቸው ሪሶርስ እንዴት ባለ መንገድ መጠገን አለባቸው የሚለው ማሰብ ተገቢ ጉዳይ ይመስለኛል። በጥሩ ዙር መስኮት ግን አንዳች ነገር ያደርጋሉ ተብሎ ይታሰባል። በኦልትራፎርድ ሰንደርላንድን የሚገጥሙ ነው የሚሆነው። ሌላኛው በተመሳሳይ ሰዓት ኤምሬስ ላይ አርሰናልን ከዌስትሃም ጨዋታው ያገናኛል። እንግዲህ መድፈኞቹ በሳምንቱ አጋማሽ በቻምፒዮንስ ሊግ ኤምሬስ ላይ እንደዚሁ የግሪኩን ሱፐር ሊግ ሻምፒዮን ኦሎምፒያኮስ አሸንፈው ነው ወደ ሊጉ ውድድር የሚመለሱት። አርሰናል ምን ያክል የስኳ ዴቢ ጥልቅ እንደሆነ ያዘየንበት ጨዋታ ነበረ። ምክንያቱም ዩሬን ቲምበር፣ ሪካርዶ ካላፊዮሪ፣ ዴክላን ራይስ፣ ቡካዮ ሳካ በሌሉበት የቋሚ አስራ አንድ ውስጥ እንዴት አይነት ጥራት ያለው አርሰናል ስንመለከት እንደነበረ፣ አሁን በሚኬል አርቴታ እጅ ያለው አርሰናል ምንም አይነት ኤክስኩዝ የሚያስፈልገው ዋንጫን ማሳካት ብቻ የሚጠበቅበት አይነት ክለብ ይመስላል አሁን ላይ ስንመለከተውና ና ከዚያም አለፍ ሲል ደግሞ ከተጠባቂዎቹ በዘለለ ጉዳት ላይ ያሉትን ስንመለከት እንዲያውም ስክሪኑ ሲያስመለክተን ነበረ፣ ፔሮ ሄንካፔ፣ ካይ ሃቨርዝ፣ ጋብሪኤል ጄሱስ ስንመለከታቸው ነበር ኖኒ ማድዌኬ እነዚህ ሁሉ ተጽዕኖ መፍጠር የሚችሉ አቅም ያላቸው ተጫዋች ናቸው። ስለዚህ ስብስቡ ምን ያክል ጥራት ያለውና የስኳድ የተሟላ ክለብ እንደሆነ ይህ ደግሞ ጥቅሙ ምን ያክል ከፍ ያለ እንደሆነ ተመልክተናል በኦሎምፒያኮሱ ጨዋታ። ምክንያቱም ቋሚ ሰላፊዎቹን እንዳልኳቸው ሪካርዶ ካላፊዮሪ፣ ዩሮን ቲምበር፣ ዴክራን ራይስ፣ ቡካዮ ሳካን አስቀምጦ ነበረ የጀመረውና ና ይህ የስብስብ ጥራቱ ከፍ ማለቱ ጠንካራ ውድድር አመት ሊያሳለፍ እንደሚችል የሚጠቁም አይነት ገጽታ ያለው ነው ብሎ ማንሳት ይቻላል። ሳለፍ ነው ሳምንት በጣም አስደናቂ የሚባል ውጤት አስመዘገቡ ነው ከሴንት ጄምስ ፓርክ የተመለሱት። ያ ደግሞ የበለጠ በራስ መተማመናቸውን ገንብቶላቸው ነው ወደ ጨዋታ የሚመጡት። በቦይስታን በኩል እንግዲህ ግራን ፖተር ስራቱኑ ነው ወደ ለንደን ስቴዲየም የመጡ ሰው ናቸው። ከጥቂት ዓመታት በፊት እንግዲህ በገፍ ተጫዋቾች ያዘዋወረ ክለብ ነበረ። ደ ሰመርቫይል የመሳሰሉ ተጫዋቾች ወደ ክለቡ የመጡበት ጊዜ ነበረ። በቦይስታን ቤት እነ ፉልኩርግን ጭምር ማለት ነው። ነገር ግን እንዲያው እዚህ ግባ የሚባል ውጤት እያስመዘገበ አይደለም፣ የሚገኝ ለንደኑ ክለብ በአርሰናልም ከባድ ፈተና ይጠብቋል። አርሰናል ይበልጥ የማሸነፍ ግምት ተሰጥቶት ነው ወደ ጨዋታ የሚገባ። አርሰናል የሚያሸንፍ ከሆነ ለእንግዲህ ሊቨርፑል እስኪጫወት ድረስ መሪነቱን ይረከባል። ከሊቨርፑል ምክንያቱም በሁለት ነጥብ ነው የሚቀድመው። ካሸነፈ አርሰናል በአንድ ነጥብ ከፍሎ ይቀመጣል። ስለዚህ ቸልሲ ከሊቨርፑል ሲጫወቱ ድረስ ሊቨርፑል ነጥብ ካጣለ በዚያው ይዘልቃል መሪነቱ። ነገር ግን የሚያሸንፈው ሊቨርፑል ዳግም መሪነቱን ይረከባል። ከአርሰናል ከዌስትሃም ጋር ይጫወታሉ። ሱፐር ሳተርደይ፣ የዕለተ ቅዳሜ ትልቁ መርሃ ግብር በእንግሊዝ ፕሪምር ሊግ በስታንፎርድ ብሪጅ ቸልሲን ከሊቨርፑል የሚያገናኘው የጨዋታ መርሃ ግብር ነው። ሁለቱ ወቅታዊ ብቃታቸው ተማሳይ የሚመስል አይነት ክለቦች ናቸው። ሁለቱም በተገኝ መንገድ ነጥቦችን የሰበስባር ለም የሚገኙት ራት የሚለያቸው ነገር ቼልሲ በሳምንቱ አጋማሽ ቤኔፊካን አሸንፎ ነው በሻምፒዮንስ ሊግ የሚመለሰው። ነገር ግን ሊቨርፑል ኢስታንቡል ድረስ ተጉዞ በጋላታሳራይ ተሸንፎ ነው ወደ ሊጉ ውድድር የሚመለሰው። ሊቨርፑል ምንም ሽንፈት ያልገጠመው የሊጉ ክለብ ነበር። ነገር ግን ባሳለፍናቸው ቅናቶች በፕሪሚየር ሊግ በፓላስ ተሸነፈ። በሻምፒዮንስ ሊግ ደግሞ በጋላታሳራይ ሽንፈት የገጠመው ክለብ ነው። እናም አሁንም ቢሆን ደጋግመው እንደመሳር ነስሩት ከቆመ ኳስ ራሳችን ማሻሻል አለብን የሚል ሀሳቦችን ያነሳሉ። የቆመ ኳስ ላይ በጣም ስራዎችን መስራት እንዳለባቸው ደጋግሜ ያነሳሉ። ይባስ ብሎ ደግሞ ሁነኛ ግብ ጠባቂያቸው አሊሰን ቤከር ለሳምንታት ከሜዳ ራቀ። ባለፈው በተለይ ቪክተር ኦሲሜን ሊሞክር የነበረበት ቅጽበት ላይ ጉዳት ገጥሞት ተቀይሮ በማማር ዳሽቪሊ መውጣቱ ይታወቃል። እናም ለሳምንታት እስከ ህዳር ወር የኢንተርናሽናል ብሬክ ወቅት ድረስ አይመለስም። ለስድስት ዓመታት የሚዘልቅ ጊዜን ይቆያል። ይህ ደግሞ ክለቡ በትልቅ ጨዋታዎች ላይ በሚያረጋቸው ጨዋታዎች ላይ አይሰለፍም። ህጉ ኪትኬም በግልጽ ለምን ያክል ጊዜ ከሜዳ ይርቃል የሚለው ባይታወቅም ኪትኬም እንደዚሁ ጉዳት ገጥሞት ከቤዳ እንደወጣ ይታወቃል። ና አሁንም አርነ ስሎት በተለይ በመከላከል ስፍራ ና የመስመር ተጫዋቾች ላይ የስብስብ ጥራታቸው አናሳ እንደሆነ ማንሳት ይቻላል። ምክንያቱም በኋላ መስመር ላይ ኮናቴና ቫንዳይ ከአንደኛው ቢጎዳ ጥራት ያለው ሴንተር ባክ የትኛው ነው? እንደሱን የሚተካ ሀሳብ በእጅጉ የሚነሳበት ስፍራ ነው። ከዚያም ባለፈ ኮዲ ጋክፖ ጉዳት ቢገጥመው አሊያም ደግሞ የአቋም ዋዠቅ ቢገጥመው ምናልባት ንጉሙ አሊያም ደግሞ ኬዛ ነው የሚጠቀመው ነገር ግን በጋክፖ ልክ ተጽዕኖቸው ያን ያክል ነው ወይ? ጥያቄ ያስነሳል። ሞሳላ ሲዝኑ ረዥም ነው። ዓመቱን ሙሉ በቋሚነት ስለለፈ እስከምን ድረስ ይዘልቃል። እዚ ላይም ጥያቄ ይነሳል። እና አሁንም ቢሆን አርኔ ስሎት ትልቅ ቤት ስራ አለባቸው። በሊቨርፑል ቤት ቸልሲ እንደ ክለብ በጣም ጥሩ ስብስብ ያለው ክለብ ነው። በተለይ ፊት መስመር ላይ ጥያቄ ይነሳበት ነበረ። ነገር ግን ጁዋ ፔድሮ በጣም አስደናቂ ዝውውር ነው የፈጸሙት። ሊያም ዴላፕ በጉዳት ከሜዳ ርቋል። ነገር ግን አሁን የዲሲፕሊን ጉዳይ ነው በቸልሲ ጥያቄ የሚነሳበት። ባለፉት አራት ጨዋታዎች በሶስቱ ቀይ ካርድ ተመልክተዋል ከቤኔፊካ ጋር ጆዋ ፔድሮ ቀይ ካርድን እንደተመለከተ ይታወቃል። ቻሎባህ እንደዚሁ ቀይ ካርድ ተመልክቶን፣ ከዚያም ባለፈ ደግሞ ግብ ጠባቂው ሳንቼዝን በማንቸስተሩ ጨዋታ ቀይ ካርድ እንደተመለከተ የዲሲፕሊን ግድፈት ቡድን ዋጋ እያስከፈለው ነው የሚገኘው እና አሁንም ቢሆን በዚህ ረገድ ትልቅ የቤት ስራ አለባቸው። አሰልጣኝ ኤንዞ ማሬስካ ምናልባት ከጤንነት ጋር በተያያዘ ጆዋ ፔድሮ ባለፈው ተቀይሮ ነበረ የገባው፣ አሁን ግን በቋሚነት ሊሰለፍ እንደሚችል ይጠበቃል ቸልሲ እንግዲህ ብዙዎች ሲዙ ሲጀመር በጠንካራ ጉዞ እንደሚዘልቅ ይታሰብ ነበር። ነገር ግን ከተጠበቀው ሸርተት ብሎ የተመለከተ የምንገኘው የምዕራብ ለንደን ክለብ ቸልሲ ከሊቨርፑል ጋር ጠንካራ ፉክክር ያሳያሉ ተብሎ ይጠበቃል። በስታንፎርድ ብሪጅ በዚህ መልኩ ፕሪሚየር ሊግ ይደረጋል። ወደ ላሊጋ ልውሰዳቸው፣ ሪያል ኦቬዶ ከሌቫንቴ የሚከናወረ እንጮታለ እንግዲህ ሪያል ኦቬዶ ከሴጎንዳ ዲቪዥን ነው ዘንድሮ ማድረግ እየቻለው። እንግዲህ ሳንቲ ካዞርላ የቀድሞ የአርሰናል ተጫዋች በዚህ ስፍራ እንደሚገኝ ይታወቃል። ሌላኛው የሚነሳው ጨዋታ ጂሮናን ከቫሌንሲያ የሚያገናኘው ጨዋታ ካታሎኒያ ለሚከናወን የጨዋታ መርሃግብር ነው። እንደዚሁ ደግሞ በሳንማሜስ አትሌቲክ ቢልባኦ ከሪያል ማዮርካ ይጫወታሉ። በዶርትሙን ተሸንፎ ነው በቻምፒየንስ ሊግ የኤርነስቶ ቫልቬርዲ ቢልባኦ ወደዚህ ጨዋታ የሚመለሰው። ላኛው የዕለቱ የማሳረጊያ መርሃ ግብር በሳንቲያጎ ቤርናባው ሪያል ማድሪድ ከቪያሪያል ጨዋታቸውን ያከናውን ጠንካራ ጨዋታ ይሆናል ተብሎ ይታሰባል። የማርሴሎ ቪያሪያል ዘንድሮ በጣም ጠንካራ ሆኖ የተመለከት ነው የምንገኘው። በሳምንቱ አጋማሽን በቻምፒዮንስ ሊግ ከዩቬንትስ ጋር ነጥብ ተጋርቶ ነው ከሜዳ የወጣው ሪያል ማድሪድ። በቻምፒዮንስ ሊግ ጨዋታ እንደሚታወሰው ወደ ካዛኪስታን አምርቶ ከካይራት አልማቲን በጣም ብዙ ሺህ የሚባሉ ኪሎ ሜትሮችን አቋርጦ ነው ያምራውና ምናልባት ድካም ይኖራል። ነገር ግን የረፍት ጊዜዎችም ነበሩ፣ ቀናቶች ስለነበሩ ማለት ነው። በሳለፍነው ሳምንት ደግሞ በማድሪድ ደርቢ ተሸንፎ ነውና የግድህን ጨዋታ ለማሸነፍ ይፋለማል። ሪያል ማድሪድ ከቪያሪያል ጨዋታቸውን ያከናው ነው። በዚህ መንገድ ላሊጋው ቀጥሎ ይደረጋል። በጣሊያን ሴሪያ ፓርማ ከሌቼ ይጫወታሉ። እንግዲህ ካርሎስ ኩዌስታ ነው የሚመራው ፓርማን። የቀድሞ የአርሰናል ምክትል አሰልጣኝ በሚኬል አርቴታ ስራ ብሎ ሲሰራ ነበረ። አሁን ላይ ክርስቲያን ኪቡን ወደ ኢንተር ማምራት ተከትሎ ካርሎስ ኩዌስታ ፓርማን ተረክቧል። ከሌቼ ጋር ይጫወታሉ። ኢስታሪ ኦሎምፒክ ላይ ላሲዮ ከሮማ ከቶሪኖ ጨዋታቸውን ያከናውናሉ። በሳንሲሮ ጁሴፔ መዛ ኢንተር ሚላን ከክሪሞኔሴ ሌላኛው መርሐ ግብር ነው። እንደዚሁ ኢንተርም ድል ቀንቶት ነው ወደዚህ ጨዋታ የሚመጣው። እንዳለፈው ድራመቶች ስኬት እንኳን ባይጓዝ በስኩዴቶ አሁንም ቢሆን ግን ጠንካራ ክለብ እንደሆነ በየሳምንቱ የተመለከት እንገኛለን። ቤርጋሞ ላይ አታላንታ ከኮሞ ጨዋታቸውን ያከናውናሉ። አታላንታም እንደዚሁ ጋስፔሪ እንኳን ቢለቁ አሁንም ጥሩ ነገር ነው። ጁሪሽ እያስመለከቱን የሚገኙት በቤርጋሞ ክለብ ቤት ከኮሞ ጋር በሴስ ፋብሪጋስ የሚመራውን ኮሞ ያስተናግዳል። በዚህ መንገድ ቀጥሎ ይደረጋል። ስኩሬቶ በቡንደስሊጋ የሚጠበቁ ጨዋታዎች ቅዳሜ ነው የሚደረጉት። በተለይ በሲግናል ኢዱና ፓርክ በቦሩሲያ ዶርትሞንድ ከሬድ ቡል ሌብዚሽ ይጫወታሉ። እንግዲህ ሁለቱ ክለቦች የሚያደርጉ መርሐ ግብር ይጠበቃል። እንዲሁም ደግሞ ኢንትራክ ፍራንክፉርት ከባየር ሙኒክ ሌላኛው የዕለቱ ተጠባቂ መርሐ ግብር ነው። ሙኒክ በጣም አስደናቂ የሚባል አመቱን ያሳለፈው የሚገኙ ወደ 15 የሚጠጉ ጎሎችን አስቆጥሯል በዚህ ሲዝን በቡንደስ ሊጋም ሆነ በቻምፒየንስ ሊግና በጣም ጎሎቹን የሚያስቆጥር በጣም አስፈሪ የፊት መስመር ጥምረት ያለው የነ ሉዊስ ዲያዝ ሃሪ ኬንን ጨምሮ ማይክል ኦሊሴ ጥምረት በጣም አስደናቂ ነው እና አሁንም በዚህ በቡንደስ ሊጋው በከፍታ እንደሚዘልቅ የሚያሳበቅ አይነት አቅም ነው ያስመለከታ የሚገኘው ጨዋታቸውን ያከናውናሉ ቨርደር ብሬመን ከዛንከት ፓውሊ ላይኛው የዕለቱ መርሃ ግብር ነው ኦግስቡርግ ደግሞ ከቮልስቡርግ ጨዋታቸውን የሚያደርጉ ነው የሚሆነው በዚህ መንገድ ቡንደስ ሊጋ ቀጥሎ ይደረጋል ወደ ፍራንስ ሊግ ልውሰዳችሁ ኦሎምፒክ ዲ ማርሴይ ከሜዳ ውጭ ሜትዝን ይገጥማል በዕለተ ቀዳሜ የጨዋታ መርሃ ግብር በቻምፒዮንስ ሊጉ እንደዚሁ ድል ቀንቷቸው የመጡት ፒየር ኤሜሪክ ኦባሜያንግ በደሜ ማምሻ አሁንም ቢሆን ጎምርቶ ነው እየተመለከት ነው የምንገኘው ካልቃዲሲያ ወደ ማርሴይ ከመጣ በኋላ በጣም ጥሩ የሚባል አቅም ነው ያስመለከተ የሚገኘው በኦሎምፒክ ዲ ማርሴ ቤት እንደዚሁም ደግሞ ሜሰንገር ውድም እንደዚሁ ጎሎችን ያስቆጥራል የግብ እድሎችን ይፈጥራል። እና ይህ ዲዘርቢ ሰብስብ ኦሎምፒክ ማርሴ ምናልባት ዘንድሮ በጥሩ ቁመና ሊቀጥል እንደሚችል እያስመለከተ ይገኛል። ስታድ ብረስቱ ከናውንት እንደዚሁ ይጫወታሉ። እንደዚሁ የምሽቱ መርሃ ግብር ደግሞ ኦግዜር ከሬሲ ክለብ ደለውን ሲላኛው የፍራንስ ሊግ የጨዋታ መርሃ ግብር ነው። በዚህ መንገድ የአውሮፓ ታላላቅ ሊጎች ቀጥለው ይደረጋሉ። የዕለት ቆይታችን ይመስል ነበር ተመልካቾቻችን፣ ተፈራ ታመነ ከመላው የስቱዲዮ ባሪዎች ጋር ቆይታ አድርግ ያለሁኝ ብሩክዜን ጊዜን ተመኘው